ሳውዲ ምድር የፍቅር ሀገር ናት ሲባል ብዙቻችሁ ውሸት ሊመስላችሁ ይችላል። ነገር ግን ወላሂ የረሱል صلى الله عليه وسلم ሀገር መካና መዲና የፍቅር ከተሞች ናቸው። ሶስት ጊዜ ሰሃቦችን ያስመሰከሩበት ቦታ ነው ይህ ቦታ ብሎ ማለት ማለት ነው። እንዲሁም ደግሞ ይህ ቦታ የመጨረሻ የቁርአን አንቀጽ

ውስታዞቻችን እንግዲህ ስለዚህ ቦታ በጣም ለየት ለየት ያሉ ነገሮችን የሚነግሩን ይሆናሉ ማለት ነው። ቦታው እየተንቀሳቀስኩ አንድ በአንድ ማስመለከታቸው ይሆናል። እንግዲህ ሳውዲ ምድር ላይ መታችሁ እዚህ ቦታ ላይ ሳትደርሱ እንዳትመለሱ። ጀበል ራህማ የራህመት ተራራ፣ እዚህ ቦታ ላይ አላህ ስብሓነው ተዓላ ሁሉን ነገር ይምራል። ወደ አላህ ስብሓነው ተዓላ ሁሉም ሰው እዚህ ቦታ ላይ ይተናነሳል። እንዲሁም ደግሞ ሁላችንም ወንጀላችን መተን የምንናገርበት ቦታ ነው። ሁላችንም የውስጣችንን ሀም ም ውስጣችንን ጭንቀት፣ ብሶት እዚህ ቦታ ላይ መተ የምናገርበት ቦታ ነው። ሁላችሁም ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። ለመዘጉራቱ አላህ ስብሓነሁ ወተዓላ ነቢዩላህ አደም ጀነት ውስጥ ነበረ የሚኖሩት ወንጀል በመስራታቸው ወደ ምድር እንዲወርዱ አድርጓቸው ነበር ማለት ነው። በሚወርዱ ሰዓት አደም እና ሐዋ ተለያይተው ነበር። በተለያዩ ቦታዎች ላይ ነው የነበሩት ማለት ነው። የተገናኙት እዚህ አረፋ ላይ ነው። ሁለቱም አንድ ላይ የተገናኙት እዚህ አረፋ ላይ ነው። መገናኘት ወይ ደግሞ ተአሩፍ ከሚለው ተወሰደ የሚሉ ዑለሞችም አሉ። ሌላው ደግሞ አረፋ የተባለበት ምክንያት እያንዳንዱ ሰው እዚህ ቦታ ላይ ሲመጣ ወንጀሉን ለአላህ ስብሓነሁ ወተዓላ ኢዕትራፍ ያደርጋል፣ ይናዘዛል ማለት ነው። ጌታ ይሆይ ይናጥፍቻለሁ፣ ይንሰርቻለሁ፣ እንደዚህ ሆኛለሁ ብሎ ለአላህ ስብሓነሁ ወተዓላ ወንጀሉን ይናገራል። ኢዕትራፍ ብሎ ማለት ወንጀልን አምኖ ለአላህ መናገር ማለት ነው። ስለዚህ እዚህ ቦታ ላይ ይህ ክንውን ስለሚከናወን አረፋ ተባለ ተብሎ ማዕናው ትርጉሙ ተቀምጧል ማለት ነው። ባጠቃላይ ግን እዚህ ቦታ ላይ

የሴቶችን መብት የተናገሩበት ቦታ አላህ ሱብሓነሁ ወተዓላ ብቻውን መገዛት እንዳለበት ወሲያ ያደረጉበት ቦታ የሰው ልጆች ታላቃቸውን ማክበር እንዳለባቸው ለህፃናቶች ማዘን እንዳለባቸው አንድ የቀረ ወሲያ ሳይኖር ነብዩ አለይሂ ሰላቱ ወሰለም እያንዳንዷን ነገር እዚህ ቦታ ላይ ቆሞ ነበር ለተከታዮቻቸው ለሰቦች ለሰሃቦች ያስተላለፉት መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላ ሀል በለግቱ አሉ አድርሻለሁ ወይ

ሙሉ አድርግ ያለው 23 ዓመት ሙሉ ሲወርድ የነበረው ቁርአን 23 ዓመት ሙሉ ሲወርድ የነበረው መልእክት ዛሬ ተደምድሟል፣ ዛሬ ተዘግቷል። እንዲሁም ደግሞ ኒዕማይንም ጸጋይንም በእናንተ ላይ አትረፍርፊያለሁ፣ ጸጋይንም ሰጥቻችኋለሁ፣ ለእናንተ ደግሞ እስልምናን መርጬላችኋለሁ የተባልበት ቦታ ነው። ይህ ቦታ ብሎ ማለት ማለት ነው አላህ ሱብሓነሁ ወተዓላ ለኡማው ለዚህ ማህበረሰብ ለባሪያው እስልምናን የመረጠበት ቦታ እስልምናን ዲናችን እንድናደርግ የተመረጠበት ቦታ ላይ ነው ያለ ነው ማለት ነው። ስለዚህ ይህ ቦታ ብሎ ማለት በቀላል የሚታይ ቦታ አይደለም። ነቢዩ አለይሂ ሰላቱ ወሰላም የመጨረሻ ህዝባቸውን የተሰናበቱበት ቦታ ነው። አላህ ሱብሃነሁ ወተዓላ ለመጨረሻ ጊዜ ቁርአን አያ ያወረደበት ቦታ ነው። ስለዚህ ይህን ቦታ ስንመጣ በዚያ መልእክት ውስጥ አላ ስብ ወተላ ነቢዩ ለህ ላቱ ወሰላም ለመጨረሻ ያስተላለፉት መልእክት ዞሮ ዞሮ ዲን ልእስላም ነው። አላ ስብን ተላ አድርገን እንድንገዛ ለአላ ስብ እንድንታዘዝ፣ ለነቢዩ ለህ ላት ወሰላም ሱና መልእክታቸው እንድንታዘዝ በአጠቃላይ የተላለፈበት ቦታ ነው ይህ ቦታ ብሎ ማለት። ስለዚህ ይህንንም ወደ ራሳችን መልሰን እያስተነተንን ይህን ቦታ ስንጎበኝ ይህን ቦታ ስናየው በዚህ አይነት ሁኔታ መሆን አለበት። ውድ ተመልካቾች እንግዲህ ነው የምትመለከቱት የሁሉ ህዝብ የሁሉ የዓለም ሙስሊም ከተለያየ ቦታ ከአሜሪካ እስከ አፍሪካ ድረስ ተለያየ ቦታ እየተንቀሳቀሰ የምትመለከቱት ጀበሎ ራህማን መቶ ነው። እንደምንመለከታቸው እንግዲህ ወፎች አሉ፣ እርግቦች አሉ፣ የሰው ፍቅር አለ። ሳዑዲ ምድር የፍቅር ሀገር ናት ሲባል ብዙዎቻችሁ ውሸት ይመስላችሁ ይችላል። ነገር ግን ወላሂ የረሱል ሰለላሁ ዐለይሂ ወሰለም ሀገር መካና መዲና የፍቅር ከተሞች ናቸው እንደምን መለከተ እንግዲህ ሁሉ ማህበረሰብ በኢስላም ቋንቋ ነው የሚግባባው እዚህ ቦታ ላይ ማለት ነው የሚግባባው አልহামዱሊላህ ረቢል እዚህ ቦታ ላይ ተገኝቶ ደግሞ ማንም ውስጡ ላይ ዘረኝነት ሐሳብ ያለበት የለም። ከዚህ ትልቅ ትምህርት ልማር ይገባል ዘረኝነት ጥንብና ሲባል ረሱል አለይሂ ሰላቱ ወሰለም ሐቅን የተናገሩት እንደምትመለከቱት ሁሉ የዓለም ሙስሊም በአንድ ቦታ የተሰባሰበበት ምክንያት አላህ Subhanahu በብቸኝነት ሊያመልክና በብቸኝነት ሊገዛ ነው